አብረን ስናፈጥር አብሮነታችንና አንድነታችን የበለጠ ይጎላል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር በከተማዋ ለሚገኙ የእስልምና እምነት ተከታዮች በአድዋ ድል መታሰቢያ ሙዚየም የኢፍጣር መርሃ ግብር አካሂዷል። ሰለሞን አሰፌ የተጨማሪ ያለው የአዲስ አበባ ከተማ አስተዳደር 1446ኛውን የሮመዳን የጾም ወቅት ምክንያት በማድረግ በዚህ በአድዋ ሙዚየም የኢፍጣር መርሃ ግብር አካሂዷል። በተለይም ዝቅተኛ ኑሮ ደረጃ ላይ ያሉ የእስልምና እምነት ተከታዮች በዚህ የኢፍጣር መርሃ ግብር ላይ እንዲታደሙ ተደርጓል። እንደዚህ አይነት ዝግጅቶች መደረጋቸው አንድነትን በማጠናከር ረገድ ያላቸው ሚና እጅግ ከፍ ያለ ነው። ይህን ነገር ለሙስሊሙ ማህበረሰብ አክብሮት ሰጥተው የእምነታችንን ጾሎት እንድናከብር ብሎ በመጋበዛቸው እኔ እንደ አንድ ሙስሊም በጣም ደስ የሚል ነገር ነው። አሁን ያለው የኢትዮጵያውያን ባህል እንደዛ ነው። እኛ ይኖር ነው እዚህ ቢያሳ ላይ የማንም ሰው እናት እናት ነች። የማንም ሰው አባት አባት ነው። ሰው መሆንህ በቂ ነው። በእኛ እድሜ እንደዚህ አይነት ሁኔታ አልነበረም ማለት ትልቅ ለውጥ ነው። አስተዳደሮቻችን ደግሞ በዚህ ቀጥሉ። ፊፍታሩ ፕሮግራሙ በጣም ከሀስከፈ ከምን እስከምን ልበልህ፣ በጣም አሪፍ ነው። ያለ ክብር ትልቅ ነው። በጾሙ በመጸለይ ስለ ሀገር አንድነት፣ ስለ እኩልነት፣ ስለ ሁሉ ነው እንትን ያል ነው። እኛ በዛውም ላይ ያው በጸጥታውም ዙሪያ ስለምንሰራ ሌሊቱንም ቀኑንም አብረን ነው ያሳለፍነው እና ደስ የሚል ድባብ ነው ያለው። 1446ኛውን የሮመዳን የጾም ወቅት በሚጾምበት ጊዜ መላው የእስልምና እምነት ተከታዮች ስለ ሰላም፣ ስለ አንድነትና ስለ አብሮነት በመጸለይ እያሳለፉ ይገኛሉ። ሰላም የሁሉም ነገር መሰረት ነው። በተለይም በጾም ወራት ፈጣሪን መለመንና መጸለይ ዋናና ቀዳሚ ጉዳይ ነው። ሰላም ሲኖር ነው ሁሉም ነገር ሊኖር የሚችለው። ሰላም እንዲኖር የሁላችንን ጥረት ያስፈልጋል። ጸሎትም ያስፈልጋል። የምንችለው ነገር ደግሞ ሰው ወደ ሰላም የሚመጣበትን መንገድ መንግስትን አግዘንኛ ብንሰራ ሰላሙ ለማህበረሰቡ ነው። የነበረንን ፍቅር የነበረን ሰላም የነበረንን አብሮነት አሁን እኛ ብለ ጎረቤቶቻችን ብስኩት፣ ሾርባ አቀብዬ ነው እነሱ ደግሞ ዳቦ የሆነ ነገር እንደዚህ ሰጥተውን ነው የምንኖረው። አሁን አሁንም እኮ ወሬው ከስልክ ከዜና ከምናምንቴ ካልሆነ በስተቀር ውስጥ ለውስጥ እኮ ከጉርብትና ከአካባቢ የለየን ነገር የለም። ሁሉም መከባበር አለበት፣ መዋደድ አለበት። ወሬ መስማት የለበትም፣ አገር የፈታ ወሬ ነውና ወሬውን እንተው። ሁሉም ወደ ጸሎት ይሄድ። ሰላም ከሌለ ሁላችንም አንኖርም። ይሄ ኢንተርቪው ራሱ ማድረግ አንችልም። ሌላው ቀር እዚህ ቦታ ነው ልንገናኝ እንችላለንና ስለሰላሙ ትልቅ ትልቅ ሚና የተጫወቱ ነው እስከ መጨረሻው ያዝልቅልን እላለሁኝ። በዚህ በኢፍጣር መርሃ ግብር ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የሮመዳን የጾም ወር ከገባ ጀምሮ በሁሉም የአዲስ አበባ ክፍለ ከተሞች መላው የእስልምና እምነት ተከታዮችን በተለይም በኑሮ ደረጃቸው ዝቅተኛ የማህበረሰብ ክፍሎችን የማስፈጠር ስራ እንደቀጠለ ገልጸው በተለይም መረዳዳትና መደጋገፍ የእያንዳንዳችን ድርሻ መሆን እንዳለበት ጠቁመዋል። በሁሉም ክፍለ ከተሞች ባሉ የምገባ ማዕከላቶቻችን የእስልምና አስተምሮ ሃይማኖት አስተምሮት እንደሚለው ምስኪኖችን ማብላት ማጉረስ በዚህ ወቅት ማስፈጠር ተገቢ ነው በሚል በሁሉም ክፍለ ከተሞቻችን በሃያ አራቱም የምገባ ማዕከሎቻችን ሁልጊዜ ማታ ማታ የአፍጢር ፕሮግራም እናካሄዳለን። ይሄ የጾምና የጸሎት ወቅት ለሀገራችን ሰላም፣ ለሀገራችን ፍቅር፣ የሕዝባችንን አንድነት የሀገራችንን እድገት፣ ልማት፣ ብልጽግና እንዲያመጣልን እየጸለያችሁ ነው። ፈጣሪ አምላክ ጸሎታችንን ይስማልን። እጅግ አድርጌ አመሰግናለሁ። በአንድ ሺ አራት መቶ አርባ ስድስተኛው የኢፍጣር መርሃ ግብ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ ሌሎች የከተማ አስተዳደሩ ከፍተኛ አመራሮች ተገኝተዋል።